አላህን ምን እንዲህ ይለናል። አላህን ትገነዘቡና በርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ ኑ ባላህ ቃል ያላህን ተአምርና ግስ። ህክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። የአዝካር ህክምና ምንድን ነው? አሰላሙ ዓሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁልን? በያላችሁበት የአላህ እዝነት ጥበቃው አይለያችሁ እያልኩኝ ዛበትርሀሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን ጥናታዊ ጽሁፎችን የምናቀርብበት ቀን ነውና፣ ያው እንግዲህ ዛሬ እጅግ በጣም ወሳኝ የሆነ ትምህርት ሁላችንም ልናቀው ግንዛቤ ልናገኝበት የሚገባ ማወቅ ያለብን ትምህርት ወደ እናንተ ይዤላችሁ ቀረብኩኝ። የቀልብ ዶክተር ሕክምናን የማገኘት ለሚፈልግ በሙሉ ይህንን ነገር ተረድቶ ሰምቶና ያው ግንዛቤን አግኝቶ ቢመጡ ያው የተመረጠ ነው ኢንሻላህ። እስከ ፍጻሜው አብራችሁኝ እንድትቆዩ በትህትና በአክብሮ ትጋብዛችኋለሁ። አዳዲስ ቤተሰቦችም እንኳን ደህና መጣችሁ። ቻናሉን ሰብስ ክራይ በማድረግ የደወል ምልክቷን አንድ ጊዜ ብቻ በመጫን ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ ይሆናል ማለት ነው። ባረከላው ፊኩም ወደ ዛሬ ትምህርት እናምራ የቀልብ ዶክተር የእኛን ህክምና ለሚፈልጉ በሙሉ ይሄንን ማወቁ መገንዘቡ የግድ ነው። ህክምናችን በአዝካር ነው። ጅኖችን፣ ሳሄሮችን እርቃን ያስቀረው የአዝካር አሎሮቂያ ህክምና። የአዝካር ህክምና ምንድን ነው? በዓድ አውዝ ብላህ ምን ከመጽሐፍ ወደ አንተ የተወረደውን አንበብ። ሶላትንም ደንቡን ጠብቀ ስገድ። ሶላት ከመጥፎና ከሚጠላ ነገር ሁሉ ትከለክላለችና አላህን ማውሳት ከሁሉም ነገር በላጭ ነው። አላህን የምትሰሩትን ሁሉ ያውቃል። ወለዚክሩ ላህ ልአክበር ወላሁ ያዕለሙ ማ ትስነዑን ሰደቅ ላሁ ልዓዚም

በዚህ ዘመን ማንም ሰው ራሱን መጠገን ይችላል። ሲበርድህ፣ ትለብሳለህ፣ ሲርብህ፣ ትበላለህ፣ ሲጠማህ፣ ትጠጣለህ። አንቺም ብትሆኚ ሲበርድሽ፣ ትለብሻለሽ፣ ሲርብሽ፣ ትበያለሽ፣ ሲጠማሽ፣ ትጠጫለሽ። በዚህም አላህን በረካ ካደረገልን ሰውነታችን ይፋፋል፣ ያምራል። እህሳ ቀልብህስ ቀልብሽስ! ልብህስ ልብሽስ? በምን ይፋፋ? በምን ይጠገን? ልብን ለማፋፋት ለመጠገን ምርጡ መንገድ አዝካር ወይም አላህን ማስታወስ። ይህን ካልን ቀጣይ ጥያቄ የሚሆነው ዚክር ማለት ምን ማለት ነው፣ አዝካረስ የሚለውን ነው። ዚክር ማለት ምን ማለት ነው? ይህን ሁላችንም የምንረዳው ይመስላል። ዜክር ማለት አላህን ማስታወስ ማለት ነው። አላህን የምታስታውስ ቀልብ ከምንም በላይ ጠንካራ ነች። አትሞትም። ጨለማም አይወርሳትም። ችግር፣ ረሃብ፣ ጥማት፣ ስቃይ አያሸብራትም። አላህን ማስታወስ ቀልብ ጋር አላህን ማስታወስ ቀልብ ግን እጅግም ደካማ ነች። አፏን አላህን የማታስታውስ ቀልብ ግን እጅግም ደካማ ነች፣ ጨለማ ፈሪ፣ ደንጋጭም፣ ተሸባሪ ናት። ዚክርን ከእስቲክፋር ጋር ብቻ የሚገናኝ አድርገው የምናስብ ስንቶቻችንን። እርግጥ ነው እስቲክፋር ዚክር ነው፣ ግና አላህን ማስታወስ ዱዓንም ጨምሮ ዚክር መሆናቸውን ልናውቅ የግድ ይለናል። ለዚክር የሚገባ አቻ የሆነ ትርጉም በአማርኛ ሲፈለግ ዚክር ማለት አላህን ማስታወስ ማለት ነው። አንተ ሰው ሆይ ቆም ብለህ አስብ። የአላህ ቃልኩ እጅግም ግልጽና ጣፋጭ ነው። እንዲህም ሲል ይነበባል። ሱራ አልበቀራ በዓድ አዑዙ ቢላሂ ሚነ ሸይጧን ራጂም፣ ወዝኩሩኒ አዝኩርኩም ወሽኩሩሊ ወላ ተክፉሩን። አስታውሱኝ አስታውሳችኋለሁ፣ እና ለኔም አመስግኑኝ አትካዱኝም። ከዚህ በላይ ምን እንፈልጋለን? ምንስ እንመኛለን? ምንስ አይነት መንገድ ነው ከአላህ እኛን ከማስታወስ በላይ ሊያድነን ከበሽታዎች ሊከላከልልን የሚችለው? አላህ እኮ አስታውሰኝ አስታውስሃለሁ፣ አስታውሽኝ አስታውስሻለሁ ካለ አይደለም። አላህ ይቅርና፣ የከውኖች ፈጣሪ አንድ ተራ እንዳንተ የሚጠጣ የሚበላ ባለስልጣን እንኳን በሆነ ነገር ላይ ቸግሮ አስታውሰኝ አደርግልሃለሁ ቢልህ ያንን ሰዓትና ቀጠሮ ከምንም በላይ አይደል እንዴ የምትጠብቀው። አስታውሱኝ አስታውሳችኋለሁ ሲል አላህ፣ እኛስ ለምን ተዘናጋን? አላህ እኮ ዕድሉን እየሰጠን ነው እንጠቀም እንጠቀምበት እንጂ ጎበዝ ነቃ ነቃ ማለት ነው የነቃ ያገኛል እቃ የተኛ በላው ምቀኛ ይሉ ነበር አሪፎቹ አዝካርስ ማለት ምን ማለት ነው አዝካር ማለት ደግሞ የዚክር ስብስብ አላህን የማስታወስ ቃላት የቁርአን የዱዓም ጥርቅም ማለት ነው ይህ አዝካር የሚጠቅመን ከአላህ ጋር ግንኙነታችንን ለማጠናከር ውስጣችንን በጥልቀት ለመመርመር ብሎም አርቆ አሳቢ አስተዋይ ልብን በአላህ ፍቅር የጠነከረች እንድትሆን ለማድረግ ነው። ንፉግ ብሎ ማለት ለጤናው የሚሰስት ልብን ከአላህ እንዳትገናኝ የሚያደርግ ነውና በቀልብህ ላይ ንፉግ አትሆን። የአዝካር አልሩቂያ ህክምና እንዴት ነው የሚሰራው? ይህ አዝካር ለማለት ውዱህ እናደርጋለን። የሚታዘዙልንን የሱና መድኃኒቶችም ይኖራሉ። ወደ አላህ እንድንቃረብ! አላህ በተጻፉት ዱዓዎቹ በቁርአን አያዎቹ በማውሳት በማስታወስ እንዲያስታውሰን በእኛ ላይ ያለው ጅን ይሁን ሲህርም ሳይጎዳ እንዲወጣ በማድረግ ጅኑን በማፍሰስ አላህ እንዲያክመን እናደርጋለን። አዎ አላህ ሐኪምም ጥበበኛም ነው። ለመሆኑ ስንቶቻችን እናውቅ ይሆን? ላሐውለ ወላ ቁወተ ኢላ ቢላህ የምትለዋ ዚክር ዘጠና ዘጠኝ አይነት በሽታዎችን እንደምታክም አዎ ወንድሜ፣ እህቴ እንጠንከር። አላህ ለኛ በቂያችን ነው። የማንንም እገዛ አያሻንም። ውዱ እህቴ ውዱ ወንድሜ፣ አንዳንድ ሰው እጅጉኑ የሚገርመን እራስም በአዝካር አክም ብለን ስንመክር የግዴታ ኡስታዝ ካላየን ይላል። ሩቅያ ላይ መካሪ እንጂ ለአንተ ካንተ ውጪ ዘካሪ አያስፈልግም። እንዲህ አድርግ ብሎ መሪ እንጂ እንዲህ ላድርግለ መባልን ነው አንዳንድ ሰው የሚሻው የሚፈልገው። በራሳቸው ኢማናቸውን አሳድገው ለውጥ የሚያመጡ የሚያመጡ የማይመስላቸው በኡስታዝኔ ልቅራልህ በሚል ሰበብ ተሸንግለው የሚታለሉ እጅግ በጣም ብዙ ናቸው። እንደምንም ነፍሳቸውን አሳምነው የአዝካር ሕክምና ይጀምሩና ኋላ ግን በለውጡ ይደናገጣሉ። ብር በብር ካልሰጠን ያለንን ካላወለቅን ይሉናል። የእኛ ዓላማ ያ ቢሆንማ ኑሮ የት በደረስን ነበር። ግና የሰውን ኢማን መጨመር ሰውን ወደ ትክክለኛ መንገድ መምራት ብቻ ነው ዓላማችን። አንተን ይዤ አንችን አንቺን ይዤ ብቀራልህ፣ ብቀራልሽ ምንድነው ትርጉሙ? ምንስ ዋጋ አለው? በኔ ኢማን ጅኑ እና ሲህሩ ቢለቅህ ቢለቅሽ? መልሶ እኔ ሳልኖር ይይዝሃል፣ ይይዝሻል። በአንተ በአንቺ ኢማን ጥንካሬ ግን ቢለቅ የደረስክበት የደረሽበት አይደርስም። አባሞራ ፈሪ የፈሪዎች አለቃ ነው። አላህ ጥበበኛውን ትክክለኛውን መንገድ ይምራን። ለምን ያህል ጊዜ ይቆያል ህክምናው? ይህ እንደሌላው ልብሽ ልብህ በአላህ ላይ የጸና እምነት እስኪኖረው ብለን መፍረድ ቀላል ነው። ግና አንድ ጅን ወይንም ደሞ ሲሄር ያለው ጊዜ አስካሩን ከጀመርንበት ጊዜ አንስቶ 45 ቀን ብቻ ነው። በዚያ ጊዜ ውስጥ ሙሉ ለሙሉ ለቆ ይወጣል። ሁሉም ሰው ግን አንድ አይነት አዝካር መውሰድ የለበትም። በባህሪ የሚለያዩ፣ በጎሳ በነገድ የማይገናኙ ከመቶ ሺህ በላይ ጅኖች አሉ። እነኛም የሚያጠናክሩ የሩቂያ ዶክተር ይሆናል። በባህሪያቸው እና በጉልበታቸው ልክ ዱአዎች፣ ቁርአኖችን፣ ዚክሮች ሊዘጋጁ ይገባል። አላህም የተሻለውን ያውቃል። ይሄ ትምህርት በዚህ ይጠናቀቃል። ሳምንት በሌላ ትምህርት እስክንገናኝ ብዙ ትምህርቶችን እንዳገኛችሁበትም አልጠራጠርም። ስለ ተከታተላችሁኝም ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የቀልብ ዶክተር በሲህር በጅን በአይነናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘርፍ ጥረታት በሙሉ ታክሞ የሚድኑበት ነው።